እውነትም ከአብርሃም በፊት የነበረው በስጋ ተገልጦ ነው። እውነትም እኔ እኔ ነኝ ማለት የሚቻለው ነው። የእነሱ ድንጋይ ሊያገኘው የማይችለው ማንነት ነው። አልፏቸው ሄደ። የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 12። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኀጢአት የሠራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፤ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሠሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የእውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ማለት ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን? አሉ። ሌሎች እርሱ ነው አሉ። ሌሎች አይደለም፣ እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ አይኖችህ እንዴት ተከፈቱ? አሉት። እርሱ መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቼን ቀባና ወደ ሰሊሆን መጠመቂያ ሄደህ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው? አሉት። አላውቅም አለ ይለናል ክብር ለእግዚአብሔር ይሁን ይሄ ሰው ከመወለዱ ጀምሮ እውር የነበረ ሰው እንደው በጣም እንዴት እድለቢስ ነው ሊባል የሚችል ሰው ነው አይደል ግን እድለኛ ነው በጣም እድለኛ እድሜው ከፍ ያለ ነው የሚመስለው። ያው እዚህ ላይ አልተገለጸልንም። እዚህ ላይ ግን የተጠቀሰልን ወረድ ብሎ ሙሉ ሰው ነው የሚል ነው። ወላጆቹ ሙሉ ሰው ነው፣ እርሱን ጠይቁት ሲሉ አደልት መሆኑን ትልቅ ሰው መሆኑን እንገነዘባለን። ብርሃን ያላየ ነው። ከለር መለየት የማይችል ነው። ይሄ ሰው አጭርና ረጅም ሰው ምን አይነት እንደሆነ አያውቅም። ብዙ ነገሮች አይናማ ሰው ለይቶ መናገር የሚችላቸውን ነገሮች በአይን የሚለዩ ነገሮችን መለየት አይችልም። በድምፅ ምናልባት በመስማት ሊለይ ይችል ይሆናል እና ማንኛውም ሰው ምናልባት ፈሪሳውያን ሲያዩት ያው እንደሆነ የተረገመ ነገር አድርገው ሊቆጥሩት ይችላሉ ብዬ አስባለሁ። እና በጣም ሩቅ ስፍራ ነው። በጣም እድለቢስ ነው ከሚባሉ ሰዎች ተርታ ነው። ለምኖ መኖር ራሱ ልመናውን ስናየው እየለመነ ነው። እንግዲህ እዚያ ተቀምጦ ይለምን የነበረ ሰው ተብሎ ተገልጿል። ይሄ በራሱ በጣም ዝቅተኛ ደረጃ ነው፣ የመጨረሻ ደረጃ ነው። ይህ በሰው እይታ ነው። በእግዚአብሔር እይታ ግን በዚያ ወቅት ከነበሩት የአይሁድ ማህበረሰብ መካከል በጣም እድለኛው ሰው እሱ ነው የእግዚአብሔር እቅድ ያረፈበት ከአይሁድ ብቻ ሳይሆን ከመላው ዓለም የተመረጠ የዚያን ጊዜ ሰው ቢኖር ይህ በመንገድ ተቀምጦ ይለምን የነበረ ከመወለዱ ጀምሮ እውር ሆኖ የነበረው ሰው። በምን እናውቃለን ይህን ያህል ከፍ ያለ ስፍራ፣ እድለኛ፣ የከበረ ሰው አድርገን እንድንወስደው ሊያደርገን የሚችል ነገር ምንድን ነው? ደቀ መዛሙርቱ የጠየቁት ጥያቄ በጣም በቃ እንደ ምስኪን አይተውት እንደ ድለቢስ አይተውት ነው የሚመስለው። እውር የሆነው በኃጢአት ምክንያት እንደሆነ አድርገው በማስቀመጥ ቁጥር ሁለት ላይ ደቀ መዛሙርቱ መምህር ሆይ፣ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው እርሱ ወይስ ወላጆቹ እንደ ነሱ ጥያቄ ከሆነ እኮ መልሱን እነሱ መስጠት ይችላሉ፣ አይደል? እውር ሆኖ እንዲወለድ ነው እያሉ ያሉት። ኃጢአት የሰራ ማን ነው አሉና፣ እርሱ ወይስ ወላጆቹ። እርሱ ኃጢአት ሰራ ለማለት ገና መች ተወለደ? ጥያቄ ውስጥ ይገባል። ስለዚህ በእነሱ ጥያቄ መሰረት ከሆነ መልሱ ወይ ወላጆቹ ላይ ማሳረፍ ነው፣ አይደል? ምርጫ ውስጥ የማይገባ ጥያቄ ነው ያቀረቡት፣ እርሱ ወይስ ወላጆቹ እርሱ የሚለው ቃል ምርጫ ውስጥ አይገባም። ስለዚህ ጌታችን ኢየሱስ ክርስቶስ ለዚህ የሰጠው ምላሽ የዚህን ሰው በእግዚአብሔር የታቀደለትን የከበረ ስፍራ ያሳየናል። ምንድን ነው የሚለው? ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ይሄ ከኃጢአት ጋር የሚገናኝ ነገር አይደለም። የእግዚአብሔር ስራ እንዲገለጥበት የታቀደ ሰው። ማን ነው ይህን የሚናገረው? ጸሐፊው ዮሐንስ አይደለም። ልብ በሉ። ከብዙ ማስተዋልና መረዳት ጋር ተገናዝቦ የተገኘ የመረዳት ውጤት አይደለም ይሄ ኢቭን, ለዮሐንስ በመንፈስ ቅዱስ የተገለጠ ነገር እንኳን አይደለም። ታዲያ ምንድን ነው? በሥጋ በተገለጠው አምላክ የተነገረ ነው። ልብ በሉ። የዓለም ብርሃን በሆነው ነው እየተነገረ ያለው። በራሱ ይህን ሰው የእግዚአብሔር ሥራ እንዲገለጥበት ባዘጋጀው አምላክ ነው ይሄ እውነት የተነገረው። ብዙ የሚለምኑ ሰዎች አሉ፣ ምናልባትም ብዙ ዓይነ ስውራን አሉ። ብዙዎች ተፈውሰዋል። ነገር ግን ከመወለዱ ጀምሮ አይቶ የማያውቅ እውር የሆነው ይህ ሰው በእግዚአብሔር ቀመር የእግዚአብሔርን ስራ ለማሳየት የተመደበ ሰው ነው። እንደዚህ አንዳንድ ሰዎች አሉ። ሐዋርያ ስራ ምዕራፍ 3 ላይም ያለው ሽባ ከማፀን ጀምሮ ሽባ የሆነውም ሰው እንዲሁም የመዳን መንገድን ለማሳየት መዳን በሌላ በማንም እንደሌለ ለዝች ዓለም ለመግለጥ እና በቅዱሳት መጽሐፍት ገጾች ላይ ስፍራ እንዲያገኝ ሐዋርያ ሥራ ምዕራፍ አራት ቁጥር ዐሥራ ሁለት እንዲጻፍ ሆን ተብሎ በእግዚአብሔር ዕቅድ ውስጥ የተቀመጠ ሰው ነው። የጌታ ኢየሱስ ክርስቶስን ብቸኛ አዳኝነት ለማሳየት እንዲያገለግል ምክንያት የሆነ ሰው እና እድለኛ ነው። ደስ አይልም? ምንድን ነው የእግዚአብሔር ስራ? እስኪ ንገሩ። አሁን ሰው የሚያስበው በቃ አይኑ ይበራል አይደል? በቃ ይሄ እግዚአብሔር ስራ ነው ምልክቱ። በእርግጥ የእግዚአብሔር ስራ ነው፣ ምንም ጥያቄ የለውም። ተአምሩ ግን ያ ተአምር በጣም በጣም ኢየሱስን አጉልቶ ለመግለጥ እንዲያገለግል መነሻ እንደው ኦንዘ ወይ የምናየው ነው እንጂ ዋነኛው የእግዚአብሔር ስራ በክርስቶስ ኢየሱስ የተፈጸመ ስራ፣ ወደዚህ ዓለም መምጣት፣ በስጋ ተገልጦ ለመላው ዓለም መዳን የተሰራው ስራ ነው የእግዚአብሔር ታላቅ ስራ የሚባለው። ሰውን ወደ እግዚአብሔር ለማቅረብ ሰውን ከእግዚአብሔር ጋር ለማስታረቅ የተሰራው ስራ ነው የእግዚአብሔር ስራ የሚባለው። ተአምር መስራት ብቻ አይደለም። እዚህ ጋር የጌታ የኢየሱስ ክርስቶስ አላማ የራሱን የኢየሱስን ማንነት መግለጥ ነው እና ሲፈውሰው ምንድን ነው ያለው? ቁጥር አምስት ላይ በዓለም ሳለው የዓለም ብርሃን ነኝ አለ እንጂ የአይኑ ብርሃን ነኝ አላለም። ወይም የዚህ ሰውዬ ብርሃን ነኝ አላለም። ከዛ በኋላ ነው ይህን ብሎ ወደ መሬት እንትፍ ብሎ በምራቁ ጭቃ አድርጎ የውሩን አይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ ያለው። ልብ በሉ። ከዛ በኋላ እያየ መጣ። ሰው ግን ይህንን ሲያደርግ በዓለም ሳለው የዓለም ብርሃን ነኝ አለ። እያችሁት መጨረሻ የሚለው ነገር አለ። በጣም መጀመሪያውን ለመረዳት መጨረሻ ያላቸውም ማንሳቱ ጥሩ ነው። ቁጥር 39 የማያዩ እንዲያዩ፣ የሚያዩ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣኋል። ይሄ መንፈሳዊ ነው። አስቡት፣ የልብ አይኖችን የመክፈትና የማሳወር ጉዳይ ነው። አሁን ይሄኛው ይህ ነው የእግዚአብሔር ስራ፣ ልብ ላይ ነው ስራው። ግን ይሄንን በልብ ላይ ብርሃን መስጠትና ወይም ደግሞ እንዲታወሩ ማድረግ፣ ይሄንን ስራ ለማሳየት ግን የሚያስችል አንድ ሰው በመንገድ ላይ ተገኝ፣ እና ሲያልፍ እውር ሆኖ የተወለደውን አየው የሚለው ነገር በጣም ደስ ይላል። ልብ ውስጥ ምን እንደሚመላለስ አሁን ማሰብ ትችላላችሁ አይደል? እሱ ወደ ዓለም የመጣበት ምክንያት እሱ ለዚች ዓለም ማን ነው? የራሱ ማንነት በዚህ ተሞልቶ ጌታ ኢየሱስ ለዓለም ባለው ዕቅዱ፣ ለዓለም ሊሠራ ባለው ሥራ፣ ለዓለም ባለው ብርሃንነት ተሞልቶ ከመቅደስ ወጥቶ ሲያልፍ ያ ሰው በዓይኑ ገባ። እውር ሆኖ የተወለደውን ሰው አየ ይላል። ያው ከመቅደስ የወጣው ልብ በሉ እንዴት እንደሆነ ባለፈው አይተናል። ቁጥር ሃምሳ ዘጠኝ ላይ ሊወግሩት ድንጋይ ያነሱ ነው የሚለው ኢየሱስ ግን ተሰወራቸው ነው የሚለው ከመቅደስ ወጥቶ በመካከላቸው አልፎ ሄደ የሚል ቃል አንብበና። ይሄድን ደግሞ ሊያደርጉ የቻሉት መለኮታዊ ክብሩን ስለተናገረ ነው። አብርሃም ሳይወለድ እኔ አለሁ ሲላቸው ቅድመ አብርሃም የአብርሃም አምላክ ሆኖ ሲገለጥ ምንም መቋቋም አልቻሉም። ስለዚህ ከድንጋይ ውጭ ሌላ አማራጭ አላገኙም። መቅደስ ውስጥ አስቡት፣ መቅደስ ውስጥ ድንጋይ አነሱ፣ ቅዱስ በሚሉት ስፍራ ላይ በመሲሃቸው ላይ በጣም የሚገርም ነው። ሊያድናቸው በመጣው ላይ በዚያ ደግ መምህር በዚያ ምህረት ፍቅርና ጸጋ በተሞላ እውነትን በተሞላው ማንነት ላይ ይህን አደረጉ። ተምረናል የሚሉ ሃይማኖተኞች ነን፣ ጾመኞች፣ ጸሎተኞች ነን የሚሉ እና ወጣ ከመቅደስ። እሱ ግን ሰው አለው። ከመቅደስ ወጥቶ ሲያልፍ ይህን ሰው አገኘ። እውሮ ነው የተወለደውን ሰው አገኘ። ትኩረቱን ሳበ። ዛሬ እኔ እና እናንተ እዚህ ላይ የተቀመጥነው የኢየሱስ ትኩረት በእኛ ላይ ሆኖ ነው። ሲያልፍ አግኝቶን ነው። እግዚአብሔር ይመስገን። የት ነበራችሁ ኢየሱስ ባጠገባችሁ ሲያልፍ? የልብ እውርነት ውስጥ ነበርን። ሁላችንም አይደል እንዴ? ፈጽመው አይለወጡም አይሰሙም ስንባል የነበርን አይደለንምን? ምናልባት ሊገባን በማይችልበት ስፍራ ላይ እየተቀመጥን ይኸው ከመነሻችን ጀምሮ ከመወለዳችን ጀምሮ የጌታን የኢየሱስ ክርስቶስ ስምና ክብር ሳናውቅ ወይም እንደናውቅ ተደርገን በኖርንበት ሁኔታ ውስጥ ፈጽሞ ሊሰሙ አይችሉም በምንባልበት፣ ሁላችንም እዚህ ያለን የኢየሱስ ብርሃንነት ለሰው ሁሉ የሚያበራው እውነተኛው ብርሃን የበራለንን ሰዎች በዓለም ሳለሁ የዓለም ብርሃን ነኝ የሚለውን የእሱን ማንነት እንዲገለጥበት የተመረጠ ሰው እዚያ የተቀመጥነውም እንዲሁ በእኛ የበራው የክርስቶስ ብርሃን ለሌሎች የሚዳረስበት ልክ እንደዚህ ሰው የተገኘን የኢየሱስ ዓይኖች ያረፉብን እና ልባችን የበራልን ሰዎች ነን። እግዚአብሔር የተባረከ ይሁን። ታዲያ ትውልዱ ዛሬም እድል አለው። በጣም ደስ የሚለው ነገር ይሄ ነው። እያለቀ ቢሆንም ትንሽ ሰዓት አለ። እንደዚህ ዓይነት ሰዓት አያጓጓም? እንድንሻማበት አያደርግም? ማንም ሊሰራባት የማይችል ሌሊት ትመጣለች። ሌሊት እስኪ ስለ ሌሊቱ እናውራ አንደኛ ተሰሎንቄ አምስት ስለ ሌሊት ምንድን ነው የሚለው ቁጥር ሁለት ላይ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ እናንተ ራሳችሁ አስቀድማችሁ አውቃችኋልና የጌታ መምጣት አይደል እንደ ሌሊት የቆጠረው ስለዚህ አሁን የቀን ልጆች ናችሁ እያለ ይናገራል የሚመጣውን የፍርድ ዘመን እንደ ጨለማ እንደ ሌሊት ያየዋል። ስለዚህ በተሰሎንቄው መሰረት ከሄድን ዛሬ የጸጋውን ዘመን እንደ ብርሃን ዘመን ልንቆጥረው እንችላለን። ሺውን ዓመት እናቆየውና ከመነጠቅ በኋላ ያለችዋ ሰባቱ ዓመት ግን እውነትም ጨለማ ነች አይደል? እሱን የጸጋውን ዘመን መደምደሚያና አሁን ያለውን የጸጋ ዘመን ብናነጻጽር በቀን ውስጥ አልፈን ወደ ጨለማ ግን ጨለማው አይመለከተንም እያለ ነው። ስለዚህ ዛሬ ሳይመሽ አስራ አንድ ሰዓትም ቢሆን ምናልባትም ከዛም ያለፈ ቢሆን እድል አለ። ከዛ በኋላ ግን ማንም ሊሰራባት የማይችል ሌሊት፣ መንፈስ ቅዱስም ይወሰዳል አይደል በመነጠ ጊዜ እንደው ሌላ መግቦት ለእስራኤልም ለአሕዛብ የሚሰጥበት መንገድ ያለ ቢሆንም ግን የዚህ የጸጋው ዘመነ መግቦት ይዘጋል። ዛሬ ተብሎ ሲጠራ ሰዎች አሁን በተሰጠው እድል ተጠቅመው በመንፈስ ቅዱስ አማካኝነት እየተሰበከ ያለውን ወንጌል ቢቀበሉ ልባቸው ይጋር በአንድ ሰው የግል ሕይወት ውስጥም እናየው እስኪ። አንድ ሰው መስማት በሚችልበት ወቅት በጉብዝና ወራት ጌታን ማገልገልና ማምለክ በሚችልበት ጊዜ ለወንጌል ራሱን ቢሰጥ መልካም። አመሻሹ ላይ ቢያምን እንኳ ይቆጫል። በእውነቱ ረጅሙን ዘመን ያለ ክርስቶስ በማሳለፉ ይቆጫል ይቆጫል። ስለዚህ ክርስቶስ ኢየሱስን ዛሬ ተብሎ በምናገኝበት እንደ ልብ ወንጌል በሚሰበክበት በዚህ ወቅት ልንጠቀምበት ይገባል። በሆነ ሰዓት ላይ ወንጌል ብርቅ የሚሆንበት ጊዜም ሊመጣ ይችላል። ወንጌል አገልጋዮች እንዲህ እንደ ልብ የማይገኙበት ሰዓት ሊመጣ ይችላል። ሁላችንም ምናልባት በየመንገድ ዳሩ ብቅ ብለን ኢየሱስን ይዘን አለፍ ብንል ጥሩ ነው። የእግዚአብሔር ብርሃን ቢነካቸው ጥሩ ነው። ከተቀመጡበት ያስነሳቸዋል። ጌታ ኢየሱስ ክርስቶስ ሉዓላዊ ነው። ሁሉም መጠቀም ይችላል እና ጭቃ በእጁ አደረገ። ኖርማሊ ሰው አይኑን በጭቃ ቢቀባ ምንድን ነው የሚሆነው? ጉዳት ይደርስበታል። ጤናማ አይን ግን ኢየሱስ እጅ ሲገባ ግን ነገሩ ሌላ ነው። ስለዚህ እዚህ ላይ መለኮታዊ ኃይል መገለጡን ነው የምናየው። ምንም ከኢንስትሩመንቱ ጋር የሚገናኝ ነገር የለውም። ይሄንን ሳይንስ ለማጥናት ቢሞክር ምንድ ነው የሚሆነው? ከንቱ ልፋት ነው አይደል? ከንቱ ልፋት ነው የሚሆነው። ግልጽ ነው መመርመርም አያስፈልግም። ጭቃ በየትኛውም መንገድ ዓይን ያበራል ተብሎ በሕክምና ሳይንስ ወይም በሌላ ሳይንስ ሊጠና አይችልም። ከንቱ ልፋት ነው የሚሆነው። ግልጽና ግልጽ ነው ግን እዚህ ውስጥ መለኮታዊ ኃይል ሲገባበት ግን ነገሩ ሌላ ነው። ሰውየው ዓይኑ ቦግ አለ በራ። ምንድን ነው ይሄ? ኦልሞስት እኮ የመፍጠር ያህል ነው። ያልነበረ ነዋ። ይሄ ዓይን የጎደለ ነገር እኮ ነው። ምንም ጥገናዊ ነገር እኮ አይደለም። ጨርሶውኑ ዓይን ሳይኖረው የተወለደ ሰው ነው ስለዚህ አሁን መግጠም ነው በቃ አዲስ አይንን የተፈጠረ አይን የተሰጠው ሰው ነው። ይህ ጌታ ኢየሱስ ያው ያልነበረ ነገርን ማምጣት የሚችል ነው። እንደዛ ነው። መዳን ማለት ይሄ ነው። በራልኝ ስንል እንደዛ ነው። ጭልም ያለ ነገር ከኛ በሆነ በምንም ነገር መፍትሄ ሊያገኝ በማይችል ጉዳይ ላይ የእግዚአብሔርን ሥራ ማየት ነው። እናም ሰው በሙሉ ከመወለዱ ጀምሮ ምንም አይነት ብርሃን የሌለበት ነው፣ ጨለማ ነው። የሕይወት ብርሃን ያልነበረው ነው፣ ሕይወት የሌለው ነው። ሲወለድ ጀምሮ በሞት ጨለማ ውስጥ ነው። ለምን? ሲወለድ ጀምሮ ኃጢአተኛ ነው። ከሆነስ ሲወለድ ጀምሮ ሞት የተፈረደበት ማንኛውም ሰው እንደዚህ፣ ሲወለድ ጀምሮ ውር እንደነበረው ሰው ነው። የትኛውም ሰው ልክ ዓለም ሲፈጠርም እንዲሁ መጀመሪያ ጨለማ ነበር። አረ ብርሃን አልተፈጠረማ። ከዛ በጨለማ ላይ ነው ብርሃን ይብራ ያለው። አሁን ብርሃኑ ጨለማውን ያሸንፋል። ጨለማ ብርሃኑን አያሸንፍም። እንደዚህ ጌታ ኢየሱስ ወደ ዓለም በሚመጣበት ጊዜ ዓለም በኃጢአት ጨለማ ተውጣ ነው ያገኛት። ወደ አንድ ግለሰብ ውስጥ ሲገባ ወደ አንድ ወንጌል ወዳልደረሰው ሰው ውስጥ ወንጌል ሲገባም የሚያገኘው ነገር ጨለማ ነው። የፈለገ የተማረ ቢሆን የፈለገ እውቀት የነበረው የእውቀት ብርሃን አለኝ ሊል የሚችል ሰው ሊሆን ይችላል። መልካም ስራ የነበረው ሰው ሊሆን ይችላል። ሃይማኖተኛም ሊሆን ይችላል። ብዙ ጥቅሶች ሊያውቅ ይችላል ወዘተ። በዚህ አደለም። የክርስቶስ ኢየሱስ ሕይወት ወደ ሰውየው ልብ ውስጥ እስካልገባ ድረስ የክርስቶስ ማንነት በዛ ሰው ሕይወት ውስጥ ስፍራ እስካላገኘ ድረስ እስቲል በጨለማ የተዋጠ ሰው እና የኢየሱስ እጅ ያስፈልገዋል። እንዲህ አይነቱ ሰው መነካት አለበት። የዚያን ጊዜ መለኮታዊው ኃይል ወደ ውስጥ ይገባል። ወንጌል በሚሰበክበት ጊዜ ወደ ልባችን ውስጥ የመንፈስ ቅዱስ ኃይል ይገባል እና ውስጣችንን ያበራዋል። አይምሯችን ይበራል። ነፍሳችን ትበራለች። እግዚአብሔርን በክርስቶስ ኢየሱስ ማወቅ ምን ማለት እንደሆነ እንለያለን፣ እናውቃለን እንረዳለን እና ታጥቦ ሲመጣ እያየ መጣ በጣም የሚገርም ነው ለውጥ መጣ መጀመሪያ አያይም ነበር አሁን እያየ መጣ አንዳንድ ጊዜ እኮ እንደዚህ ነው የሚሆን መጀመሪያ እንደተለመደው የሚያውቋችሁ ሰዎች ልባችሁ ተለውጦ ስትመጡ በቃ የክርስቶስ የሆነውን ነገር እየተናገራችሁ ነው የምትገቡት ቤት ውስጥም ሊሆን ይችላል ሰፈር ውስጥም በጓደኞቻችሁ መካከል ሰላምታችሁ ይቀየራል አረ ክርስቶስ ክርስቶስ የሚል ህይወት በእናንተ ላይ ይታያል ያን ጊዜ ሰው ሁሉ ጥያቄ ውስጥ ይገባል አሁን በዚህ ሰውዬ በዚህ ሰውዬ ላይ በሆነው ለውጥ ሰዎች ጥያቄ ውስጥ ወደቁ ለሶስት ተከፈሉ ምንድን ያሉት ጎረቤቶቹ ቀድሞም ሲለምን አይተውት የነበሩ እነሱ በድሮ ታሪክ ነው የሚያውቁት ምን አሉ ይህ ተቀምጦ ይለምን የነበረ አይደለምን? አውቀውታል ግን ተቀይሮባቸዋል። ግን የሚያውቁት በድሮው ታሪክ አይደለምን? እንዴት ሊያይቻለ ነው የነሱ ጥያቄ። ሁለተኛዎቹ ግን እርሱ ነው አሉ። እነዛ ጥያቄ ብቻ ናቸው። ሁለተኛዎቹ መልስ ሰጡ፣ ነው ብለው እርግጠኞች ሆኑ። ሌሎች ግን አይደለም፣ እርሱን ይመስላል እንጂ አሉ። እንግዲህ እሱ አይደለምን። ይሄ አንደኛው በጥያቄ ውስጥ ያለ ክፍል አለ። እርግጠኛው ሆኖ ደግሞ እርሱ ነው ያለ ክፍል አለ። ሶስተኛው ግን ጨርሶ አይ ሊሆን አይችልም፣ እርሱ አይደለም፣ እሱን የሚመስል ሰው ነው። እሱ ከዛ ቦታ ሊነሳ አይችልም። እንደዚህ ነው። ማን ነው ይሄን ክርክር የሚቆርጠው ነው ጥያቄው። ሌላ ይምጣ፣ ማን ይጠራ። እነዚህን ሰዎች ማን ያስታርቃቸው? ትክክለኛውን ዳኝነት ማን ይስጥ? ተቃራኒ ሀሳቦች አሉ። በጥያቄ ውስጥ ይወደቃለ። ደምድሞ እሱ ነው ያለ አለ፣ ደምድሞ እሱ አይደለም ያለ ሰው አለ። አሁን ዳኛ ሊያስፈልግ እግዚአብሔር ይመስገን፣ ከራስ ውጭ ሌላ ዳኛ የለም። ሰውዬው ሁሉን ካዳመጠ በኋላ እኔ ነኝ አለ። እግዚአብሔር ይመስገን፣ ከክርስቶስ ጋር ምን ያህል እንገለጣለን። ሰዎች በእኛ ምክንያት ብዙ ዲስከሽን ውስጥ ሲገቡ በአንድ በኩል መልካም ነው። ግን መልስ ማግኘት አለባቸው። ምናልባት እንደ ኤልሳቤት አምስት ወር ራሳችንን ሸሽገን ሊሆን ይችላል፣ በአዎንታዊ ጎኑ ሊታይ ይችላል። ነገር ግን ጊዜው ሲደርስ ግን ልክ ጌታ ኢየሱስ እንዳደረገው በሰው መንገድ ባይሆንም በጊዜው ከእግዚአብሔር ዘንድ በሆነ ምሪት በሆነ ሰዓት ላይ እኔ ነኝ ማለት እንችላለን። የክርስቶስ የሱስ ብርሃን ያገኘኝ፣ ከዛ ከመንገድ ዳር ያነሳኝ፣ ከእርሱ ጋር ያሰለፈኝ እኔው ነኝ ብለን ለውጡን ራሳችን ልንናገር ይገባል ማለት ነው። እግዚአብሔር የተባረከ እውነትም